የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ አብርሽና ሩታ አዲስ ህይወት አዲስ ምዕራፍ በቲክቶክ ላይ እንግዲህ አብርሽ የኔ ጉዳይ የኔ ህይወት ካሁን በኋላ ጉዳይ ነሽ፣ የኔ ፍቅር የኔ ወለላ እያለ ይገኛል ማለት ነው። ያ ማለት ከዚህ በኋላ ጉዳይ አንቺ ነሽ፣ ሌላ ምንም ጉዳይ ሊሆን አይችልም። ከአንቺ ውጭ ምንም ጉዳይ የለኝም። እንዲሁም ደግሞ እስከ ዛሬ ያስከፋውሽን እክስሻለሁ፣ እወድሻለሁ የኔው ፍቅር የኔ ወለላ እያለ ይገኛል። እንግዲህ ሰላም እንደናችሁ የኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ዝትረፍረፍ ይበልልኝ። ዛሬ ደግሞ እንግዲህ አብርሽንና እሩታን ነው ይዤላችሁ የመጣሁት። እንግዲህ አብርሽና እሩታ ሰሞኑን የኖሩበት ሁሉም ነገር እንግዲህ ሁላችንም እናውቃለን። ነገር ግን ያው ጋሽዬ መተው ሁሉንም ነገር አስተካክለዋል። የኔ ጀግና አባት የእውነት እጅግ በጣም ጀግና አባት ናቸው። የልጆቻቸው ቤት እንዳይፈርስ፣ የልጆቻቸው ቤት እንዳይበጠበጥ ብለው እንግዲህ ከቡታጅራ ድረስ መተው ዋጋ ከፍለው እንግዲህ አስተካክለዋቸው ሄደዋል ማለት ነው። አብርሽም እንግዲህ ዛሬ ቲክቶክ ላይ ፏፈሽ እያሉ ከእሩታ ጋር የእኔ ፍቅር የኔ ወለላ ጉዳይ ነሽ ካአሁን በኋላ እያለ ይገኛል። እንደዚህ ነው የሚሻላችሁ፣ የሚያምርባችሁም እንደዚህ ነው። ከዚህ በኋላ ሌላ ሰው በህይወታችሁ ባታስገቡ መልካም ነው። ምንም አይሰራም። ሶስተኛ ሰው በህይወታችሁ አታስገቡ። በፍቅረኛ ሞች፣ በዓል አሁንም ቢሆን እኔ የነ ዳኔ እና ጽጌ መኖር በህይወታቸው ባብርሽና ሩታ ህይወት ላይ አሁንም ትልቅ ሪስክ ነው። እኔ ምንም ያለነሱ መኖር የማይችሉበት ምክንያት ምንም ሊገባኝ አልቻለም። እውነት ለመናገር ማለት ነው ከእነሱ ህይወት እነዚህ ሰዎች ካልወጡ ምና ላይ ትሉኛላችሁ። ነገም ሌላ ጣጣ፣ ሌላ መዘዝ ይመጣል። ነገም ሌላ ችግር ይመጣል። አሁንም ማለት ነው እነዚህ ልጆች ከህይወታቸው እስካልወጡ ድረስ ገና ብዙ ታሪክ ይፈጠራልና አሁንም ቢሆን እነዚህ ሰዎች ከህይወታቸው መውጣት አለባቸው። ሶስተኛ ሰው ሲጀመር ማንም ሰው ቢሆን መግባት የለበትም። ይህንን ደግሞ ሜሪም ተናግራለች በቀደም። እና ህይወታችሁን ልክ እንደ በፊታችሁ እንዳጀማመራችሁ ብጨርሱ መልካም ነው ባይነኝ። በተረፈ ደህና ሆኑልኝ። ይህ የኔ ሀሳብ ነው ባብርሽ ነበሩ ተመካከል እስካሁን የተፈጠሩት ችግሮች በሙሉ የሶስተኛ ሰው ገብነት ችግር ነው። ሶስተኛ ሰው ነው ይህን ሁሉ ችግር የፈጠረው እና ቢያንስ ከዚህ በኋላ ብትማሩ በይነኝ። የእውነት ነው የምላቸው። አንደኛ ኦዲየንስንም አታስከፉ፣ ኦዲየንስን አታስከፉ፣ ቤተሰቦቻችሁንም አታስከፉ። ጋሽዬ በጣም አዝነው ነበረ፣ በጣም ተቆጥተው ነበረ። ታስታውሱ እንደሆኑ ጊዜ ለምን እንደዚህ ይሆናል? ስለዚህ ሶስተኛ ሰው ጓደኝነታችንን መቀጠል አለበት ካላችሁ እንኳን በቃ ስርዓት ባለው መንገድ ስሩ፣ ሰላማዊ በሆነ መንገድ ስሩ።